ሰላም እንዴት ናችሁ? እግዚአብሔር ይመስገን። እስኪ ዛሬ የምናወራው ስለ ፓንቴይዝም ኒው ኤጅ ስለሚባለው አሁን ያለው ሙቭመንት እና ስለ ኦርቶዶክስ ወይም ክርስቲያኒቲ ነው፣ ከአኮርዲንግ ቱ ባይብል ከመጽሐፍ ቅዱስ አንጻር ማለት ነው። ሰሞኑን ብዙ ነገር ስለ ኒው ኤጆች ምናምን ስለ ኒው ኤጀሮች ስሰማ ስለነበረ ሁላችንም የተማረውም ያልተማረው ሊገባው የሚችለው መንገድ አብራራለሁ። የተወሰነ አዳምጡ። ደግሞ ሰው እንዲያዳምጠው ብዙ ጊዜ ሼር ምናምን ምን እንደሚደረግ በደንብ አላውቀውም፣ ግን አድርጉ የሚለውን ሰው ሁሉ የሚለውን አድርጉ፣ ምክንያቱም ሰው ይሰማዋል፣ ጥሩ ይሆናል። እና የሚገርማችሁ ነገር አሁን ፓንቴዝም የሚባለው ኒው ኤጅ የሚባለው ሙቭመንት ክርስቲያኒቲ ብዙ ጊዜ አሁን ሶሻል ሚዲያም ላይ በዚህ በኦርቶዶክስ ማህበረሰብ በእንደዚህ ሰሞኑን እየሰማ ነው ግን በእኛ በኩል ሪያክት ሲደረግ እየሰማው ስላልሆነ ነው ቪዲዮውን ለመስራት የፈለግኩት። ፓንቴይዝምን ማለት ነው አሁን እየተደረገ ያለው የኒው ኤጅ የሚባለው ሙቭመንት ፋዘሩ ፓንቴይዝም ነው፣ ሙሉ በሙሉ የፓንቴይዝም ዲቃላ ነው፣ ራሱ ፓንቴይዝም ነው ኮንሰብቱ። እና ምን ማለት ነው ፓንቴይዝም? ፓን ማለት በግሪክ ኦል ማለት ነው ቴይዝም ማለት ያው ቴዎስ ማለት ጋድ ማለት ነው። ኢዝም ፊሎሶፊ ነው ኢዝም ካለው ፊሎሶፊ ነው። አሁን ግን ሪሊጅን ሆኗል። ድሮ ድሮ በግሪክ ስቶይክ ሰዎች የሚባሉት እነሱ እንደ ፊሎሶፊ ቦልድሊ እንደዚህ ፊሎሶፊው ነው ይራ በጥንታዊ ይራመድ የነበረ ኮንሰፕት ቢሆንም 17ኛው መቶ ክፍለ ዘመኑ እንደዚህ ግን ይሄ ብሩክ ስፒኖዛ የሚባል አንድ ሰው በደንብ እንደ ሃይማኖት ቅርጽ ይዞ ቦልድሊ እንዲነሳ አድርጎታል እና አሁን ላይ ከፖስት ሞደርኒዝም አሁን ዘመናዊ አለም ወደዚህ በኋላ ያለው ይሄ ዘመን ላይ በደንብ ሰዎች ኤክስፔሪንስ እያደረጉት በድብቅ ብዙ አይነት ኤክስፔሪንሶች፣ ዮጋ በተለይ በተለያዩ ኤክስፔሪንሶች ሜዲቴት በምናደርግበት ሁኔታዎች ሁሉ ከነ ኦሾ ምናምን መነሳት በተለይ ደግሞ በጣም ማውትሻይን እያደረገ የመጣ አይነት እንትን ነው። አሁን ፓንቴዝም ማለት እንዳልኳችሁ ፓን ኦል ነው፣ ቴዎስ ማለት ጋድ ነው፣ ኦሊዝ ጋድ ማለት ነው። ሰምታችሁ ከሆነ አሁን እነዚህ እነ ዶክተር ኤልያስ ማን ያዘዋል፣ እሸቱ እኔ ማን ያዘዋል የሱፋን በጣም ወዶ ልጅ ነው ምናምን እና እነዚህ አይነት ነገር ላይ በደንብ ቢያስተውለውና ከክርስቲያኒቲ ጋ ያለውን ኮንትራዲክሽን ቢያዩ ጥሩ ነው። ጥሩ ልጅ ነው፣ እኔ በማየው ማለት ነው። እና እቺ ደግሞ አዲስ ትንሿ ልጅ ምናምን እንደዚህ እና ሰላም መሰለኝ አይ ቲንክ ስሟ ጋዲዝ ዩኒቨርስ ጋዲዝ ዩኒቨርስ እንደ ሲሉ እንሰማል። ጋዲዝ ዩኒቨርስ ይላል እነ ማንም እንደዚህ ዶክተር ላ ጋዲዝ ናት ዩኒቨርስ ጋዲዝ ክሬተር ኦፍ ዩኒቨርስ ን ዩኒቨርስ ዝ ክሬሽን ኦፍ ጋድ ጋድ ዩኒቨርስ አይደለም፣ ራሱ ዓለም አይደለም እግዚአብሔር። ዓለም የእግዚአብሔር ፍጥረት ነው። እግዚአብሔር ደግሞ ፈጣሪ ነው። ክሬሽን ነው ዓለም ይሄ ዩኒቨርሱ ህዋው ሁሉ አጠቃላይ ተፈጣሪ ነው እንጂ ራሱ ራሱ ፈጣሪ አይደለም፣ እግዚአብሔር አይደለም። በእኛ ቤተ ክርስቲያን አስተምሮ ምሉዕ በኩለሄና ምሉዕ በውስተ ኩሉ የሚባል ኮንሰፕት አለ። እግዚአብሔር ምሉዕ በኩለሄ ነው፣ ምሉዕ በውስተ ኩሉ አይደለም። ምሉዕ በውስተ ኩሉ አይደለም። አሁን ፓንቴዝም የሚባለው ኮንሰፕት ይሄ ምሉዕ በውስተ ኩሉ የሚባለው እሳቤ ነው። እንዴት እንደሆነ ለማስራት እሞክራለሁ። በትንሹ አንድ ነገር ልንገራችሁ። በእኛና በዌስተርን ቴዎሎጂ፣ በእኛ በኦሪንታል ወይም በኢስተርን ቴዎሎጂና በዌስተርን ቴዎሎጂ መካከል ያለው ወይም በምዕራባውያኑ ስነመለኮትና በእኛ መካከል ያለው ትልቅ ልዩነት ምንድን ነው? እኛ ሚስቲካል ቴዎሎጂ ነው የምንከተለው። ሚስቲካል ቴዎሎጂ ማለት መምህር ግርማ አባቱ የነገረ መለኮት መግቢያ በሚለው መጽሐፋቸው ላይ የተማህልሏዊ ነገረ መለኮት ብለው ፈተውታል። ተማልሎ ማለት መቃተት፣ እግዚአብሔርን በማምለክ ውስጥ የእሱን ፈቃድ በመጠየቅ ወደ እሱ በመቅረብ በኩል የሚመጣ ነው እና እግዚአብሔርን በብርሃኑ ብርሃን እናያለን እንዲል መጽሐፍ በራሱ በእግዚአብሔር በኩል ነው ምን የምናየው። በብርሃን ገብቶ ራሱ ብርሃን እንደምንመለከተው በዓይናችን በራሱ በእግዚአብሔር ነው እግዚአብሔርን የበለጠ የምናውቀው እግዚአብሔር በፈቀደልን መጠን ነው እግዚአብሔርን የምናውቀው። ስለዚህ ይበልጥ ክርስትና ህይወት ተማሃሉ፣ ወደ እሱ መቅረብ፣ ከጸጋው መካፈል፣ እነዚህ እነዚህ ነገሮች ያስፈልጋሉ። ወደዚህ ወደ ዌስተርን ቴዎሎጂን ስንመጣ ለምሳሌ ሃርቫርድ ውስጥ ምናምን ብትሄዱ የስነ መለኮት ሊቅ የሆኑ የቴዎሎጂ ምሁር የሆኑ ፕሮፌሰሮች ግን ኤቲስት የሆኑ እግዚአብሔር የለም የሚሉ የቴዎሎጂ የስነ መለኮት ሊቃውንታል እንደ ሳይንስ ያስጠኑታል። እንዲህ ይላሉ፣ እንዲህ እያላሉ እያሉ እና እንደ ሳይንስ ፕሩቭ ለማድረግ እግዚአብሔርን ፕሩቭ ለማድረግ ይሞከራል። እና በዚህ ጥረት ውስጥ ምን አይነት ነገር ነው የምናስተውለው? የሆነ ነገር ይገመትና ለሱ መልስ የለም ብለው ሊያስቡ የሚችሉት ወይም ደግሞ አሳየኝ ካላሳየኝ አላምንህም ሊለው በሚችሉት ጉዳይ ላይ ከዛ ማቅረብ ማስረጃ አልቀረበም ብለው ካሰቡ ለዛ ነገር እንትን ያቀርባሉ፣ ግምት ያቀርባሉ። ከዛ ያ ግምት ያድግና ሃይማኖት ይሆናል። ያንን ግምት ዲስፕሩፍ የሚያደርግ ሀሳብ እስካላመጣ ድረስ ያ ግምት ልኮ ነው ይቀጥላል ማለት ነው። እንደዚህ አይነት ነገር ነው የሚከተሉት። አሁን ወደዚህኛው ኮንሰፕት ስንመጣ ይውላችሁ እግዚአብሔር ኦሊዝ ጋድ ማለት እግዚአብሔር ሁሉም ነው፣ ሁሉም እግዚአብሔር ነው የሚለው የፓንቴይዝም ኮንሰብት መነሻው እንዴት መሰላችሁ? አሁን ይሄ የአካል ቲዎሪ ነው የሚያራምደው። አካል ማለት ለምሳሌ አንድ ነገር የሚሰራው ከሆን ነገር ተቆንጥሮ ነው። ለምሳሌ ከዱቄት ውስጥ ከቦሃቃ ውስጥ ወይም ከበርሜል ውስጥ ዱቄት ብናወጣ እና እዚህ ጋር ብናቦካ በገበታ ከቦሃቃው ዱቄት ይጎላል። ከበርሜል ውስጥ ውሃ ቀርተን እዚህ ጋር ውሃ ብንጠጣ ከዛኛው ውሃ ይጎላል። አንድ ሰው ወረቀት ከሰራ ዜ ጋር ዛፍ መቆረጥ አለበት የሆነ ነገር ለመገኘት ከሆነ ነገር ተቆንጥሮ ነው የሚሰራ ሳይንስ እንደሚለው ቲንግስ አር ኒዘር ክሬኤትድ ኖር ዲስትሮይድ ፍጥረታት አይፈጠሩምም አይጠፉምም ስለዚህ አሁን ክሬሽን የሚባል ነገር የለም ኢኖቬሽን ነው ያለው ምንድን ነው ሰው የተፈጠረውን እንኳን ማጥፋት አይችልም ወረቀትን ብናቃትለው አሽ ነው የሚሆነው አመድ ነው እንጂ የሚሆነው ከምድረገጽ ማጥፋት አንችልም ሰው ስለዚህ ስለ ፈጣሪ ራሱ ማውራት የምንችልበት ግራውንድ የለንም። ራሱ እግዚአብሔር ካልገለጠልን በቀር ማለት ነው ገብታችኋል። እና አሁን በዚህኛው ኮንሰፕት ምንድን ነው ብለው የሚያነሱት እግዚአብሔር አምላክ እንግዲህ፣ ሁሉም ነገር የሚፈጠረው ከሆነ ነገር ተቆንጥሮ ከሆነ ኢፍ ፕሬሚሲስ ብናነሱ ኢፍ አንድ ነገር የሚሰራው ከሆነ ነገር ተቆንጥሮ ከሆነ ሁሉም ነገር የሚገኘው ከሆነ ነገር ከሆነ ስለዚህ ክብር ይግባውና እግዚአብሔር አምላካችን እኛን ሁሉ ፍጥረታት ሲፈጥር አካል ከየትም ሊያመጣ አይችልም ይላሉ እነዚህ ፓንቴስቶች። ስለዚህ ምን አደረገ? ከዚህ ጋር ቡጭቅ ያደረግና፣ ሰው ቡጭቅ ያደረግና፣ ውሻ ቡጭቅ ያደረግና ከአካሉ መሬት ቡጭቅ ያደረግና፣ ከርከሮ ከዚህ ቡጭቅ ያደረግና፣ ሰማይ እንደዚህ እንዲህ ውሃ እያደረገ ፍጥረታትን ከአካሉ እየቦጨቀ ከሆነ ነገር ስለሆነ አንደገ የሚገኘው እሱ ፈጠረ ይላሉ። ክብር ይግባውና ከዛ ክብር ይግባውና እግዚአብሔር አምላካችን አለቀ ይላሉ። ተቦጭቆ ተቦጭቆ አለቀ። ስለዚህ እኛ ራሳችን ቁርጥራጭ አማልክት ነን። ዊ ኦል አር ኤሊትል ጋድ ኦር ፒሰስ ኦፍ ጋድ፣ እኛ ራሳችን ትንንሽ እግዚአብሔሮች ነን። ዴን ዳ ኩሚሊቲ ኦፍ ቲንግስ ዊል ክሬት ዳ ሂጅ ጋድ፣ የፍጥረታት ድምር ደግሞ ትልቁን እግዚአብሔር ወደፊት ይፈጥረዋል። ስለዚህ ዩኒቨርስ ማለት የፍጥረታት ድምር ነው። የቲንግስ ኮምቢኔሽን ነው የፍጥረታት ድምር ነው ህዋ ዓለም የሚባለው። ስለዚህ ጋዲዝ ዩኒቨርስ ይለዋል። የፍጥረታት ድምር ተገጣጥሞ እግዚአብሔር ፈጥረዋል። ለምሳሌ መሪያችን ስንኖር ኢትዮጵያ ስንሞት ኢትዮጵያንን ይላል። ኢትዮጵያ ትንሹ እግዚአብሔር ከሆነች እንደ ፓንቴዝም እኛ ደግሞ ትንሹ ሌላ እግዚአብሔር ከሆንን ልክ እኛ ስንሞት አፈር ነው የምንሆነው ስለዚህ አንዱን ትንሹን እግዚአብሔር ከዛ ደግሞ እኛ ሌላኛው እግዚአብሔር ስንሞት ሎት ስባት እና ፐዝል ልክ ፐዝል እንዲህ የተገጣጠመ አንድ ነገር እንደሚሰበው መሬትና ትንሹ እግዚአብሔር መሬትና እኔ ተለቆዳለ እግዚአብሔር እናድጋለን ማለት ነው። ስለዚህ ፎር ዘ ፊውቸር እግዚአብሔርን እንፈጥረዋለን ማለት ነው። ዩኒቨርስ አንድ ላይ ኮምሌት ሲያደርግ ዩኒቨርስ እግዚአብሔርን ይፈጥረዋል። ይሄ ፓንቴይዝም ነው። ስለዚህ ስለዚህ ኢፍ ዊ ኦል አር ኤ ሊትል ጋድ ገብቷቸዋል። እኛ ራሳችን ትንንሽ ቁርጥራጫ ማለት እኮ ነን። ይሄ ማለም ማለት ነው። በውቅያኖስ ውስጥ ከውቅያኖስ ውሃ ብትቀዳ ውሃ ብትቀዳ በጆግ ያለው ውሃና በውቅያኖስ ውስጥ ያለው ውሃ ልዩነቱ የመጠን እንጂ የካራክተር አይደለም። ሰብስታንሱ ራሱ ተመሳሳይ ነው። ኃይሉ ፓወር ብትጠጣው፣ ምን ብትለው ተመሳሳይ ነው። ነገር ግን የኳንቲቲ የመጠን ለውጥ ነው፣ የመጠን ልዩነት ነው ያለው። ስለዚህ ከእግዚአብሔር ጋር ከትልቁ ከእግዚአብሔር ጋር እኛ ራሳችን ትንንሽ እግዚአብሔር ነን በካራክተርነት ደረጃ አንለይም፣ እግዚአብሔር ነን። ስለዚህ ሃየር ሰልፋችንን ላይ ፎከስ ማድረግ ብንችል፣ ዊ ካን ዶ ኤቭሪቲንግ ቢካዝ ዊ ኦል አር ሌትል ጋድ ዊ ካን ዶ ኤቭሪቲንግ። ኢኮሲስተም ደግሞ ሲገጣጠም ትልቁን እግዚአብሔር ይፈጥራል ብሎ ያስባሉ። ይሄ የብዙ ዓለማችን ላይ ያሉ ሞቲቬሽናል ስፒከር ፋዘራቸው ፓንቴዝም ፓንቴዝም ነው። ስለዚህ ኢፍ ዊ ኦል አር ጋድ፣ ስለዚህ እግዚአብሔር ከሆንን የእግዚአብሔርነት አይደንቲቲ ስላለን ምንም ማድረግ እንችላለን። ይሄ ደግሞ ምክንያቱ ምንድነው? ከመጽሐፍ ቅዱስ ይጠቅሱልናል። ሰውነታችሁ የእግዚአብሔር ቤተ መቅደስ እንደሆነ አታቃችሁ አታቁም? ምን ይላል ቅዱስ ጳውሎስ። ስለዚህ ሰውነታችን የእግዚአብሔር ቤተ መቅደስ ከሆነ፣ እግዚአብሔር በእኛ ውስጥ የሚያድር ከሆነ እኛ ራሱ እግዚአብሔር ያለብን፣ ልክ በጆጉ ውስጥ እንዳለ ውሃ፣ ጆጉ ጆጉኛ ብንሆን ውሃው እግዚአብሔር ቢሆን እኛ እግዚአብሔር ያለብን ነን። ስለዚህ እግዚአብሔርነት አለን። በእኛ ውስጥ እግዚአብሔር ስለሞላ ሀየር ሰልፋችንን ላይ ፎከስ ብናደርግ እግዚአብሔር እንሆናለን ማለት ነው። ይሄ እንደዛ አይደለም። በእኛ ቤተ ክርስቲያን ይህ ምሉዕ በውስተ ኩሉ ይባላል። እኛ እግዚአብሔር ምሉዕ በኩለሄ ነው እንጂ ምሉዕ በውስተ ሁሉ አይደለም። በሁሉ የሞላ ነው እንጂ በሁሉ ውስጥ የሞላ አይደለም። በእኛ ላይ የሚያድረው በጸጋ ነው። አሁን የሚመስላቸው እነዚህ ሰዎች በባህሪ በእኛ ላይ የሚያደርግ፣ በባህሪማ በእኛ ላይ ያደረ ማለት እንደ እመቤታችን ቅድስት ድንግል ማርያም እመቤታችን መውለዷ ከመለኮት በመለኮታዊ ስልጣኑ በባህሪው ከስጋ ጋር ተዋህዶ በማዕፀኑ አድሯል፣ እና ልክ እንደዛ በእያንዳንዳችን ላይ ያደረ ማለትማ እኛ ሁላችን እግዚአብሔር ያደረብን ባህሪው በላያችን ላይ ያደረብን ልክ እንደ ማርያም ልንሆን ነው ማለት ነው። እንደ ማርያም ልንሆን ነው። ከሴቶች መካከል የተለየች ነች ያስባላት ይሄ ጉዳይ የሁላችንም የተለየ የማያስብል አንድ ሲምፕል ጉዳይ ሊሆን ነው ማለት ነው። እና እግዚአብሔር በጸጋ ነው በእኛ የሚያድረው። ለምሳሌ በዚህ በአንደኛ ቆሮንቶስ ምዕራፍ አንድ ቁጥር አራት ላይ ምን ይላል? በክርስቶስ ኢየሱስ ስላመናችሁ ይላል፣ በተሰጣችሁ በእግዚአብሔር ጸጋ ምክንያት በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁልጊዜ ስለ እናንተ አምላክን አመሰግናለሁ ይላል። የእግዚአብሔር ጸጋ ነው የሰጠን በእሱ በማመን በኩል። ስለዚህ በእኛ ላይ በጸጋ ነው እግዚአብሔር የሚያድረው። ጸጋው ደግሞ ስጦታ ማለት ነው። ልክ እንደ ተዳፈነ እሳት እኛ ወደ እግዚአብሔር ስንቀርብ ምን ስንል ምን ስንል የእግዚአብሔር ስል ስራው ደግሞ በእኛ እየዳበረ እየዳበረ ይመጣል። ጸጋው ማለት ነው እንጂ በባህሪ በእኛ ላይ እግዚአብሔርነት አለ ማለት አይደለም። ስለዚህ ፎከስ ማድረግ ያለብን ወደ ሀየር ሰልፋችን ወደ ራሳችን ፎከስ በማድረግ አውትሳይድ የሆነ ያለን ነገር ከመፈለግ ይልቅ ይላሉ፣ ጆ ዲስፔንሳ ምናምን የሚባለው ሰው ራሱ አውትሳይድ፣ ከኛ ውጭ ያለን ነገር ከመፈለግ ወደ ራስህ አውትሳይድ የሚለው እግዚአብሔር ነው። በቃ ራስ ላይ ፎከስ ብታደርግ የምትፈልገውን ነገር ታገኛለ ይላሉ። ስለዚህ ሜዲቴት ያደርጋሉ። ከዛ አስትራል ፕሮጀክሽን የሚሉት ነገር አለ። ከዛ ደግሞ ሎው ኦፍ አትራክሽን አለ። ሎው ኦፍ አትራክሽን አለ። በአትራክት በማድረግ ሁሉን ነገር መሳብ እንችላለን። እኛ በእግዚአብሔር ሁሉ ይቻላል እንላለን። ለሚያምን ሁሉ ይቻላል ግን በማን በእግዚአብሔር የሚል እንጨምርበት። የኮንቴንት ለውጥ አለው። ስለዚህ አሁን ሁሉን ይቻላል የሚለውን ብቻ ቆርጠ ከጠቀስከው አይሆንም። ሁሉ ይቻላል ብለህ የሚለውን ቆርጠ መጥቀስ የለብህም። በማን የሚለውን ኮንቴንቱን ማየት ያስፈልጋል። ሜዲቴት ጸሎት ማለት ነው። ሜዲቴት ማድረግ ማለት እንግዲህ ኮንሰብቱ መጸለይ፣ አርምሞ በቤተ ክርስቲያን ውስጥ የሚታወቅ ነገር ነው። በቤተ ክርስቲያን ውስጥ ከቅድስና ማድረግ መካከል በጣም ትልቁ ንጻ ሥጋ፣ አንዱ የቅድስና ማድረግ አድርጎ ምናሱ አርምሞ ነው። ታዲያ ግን ስናረመም ወዴት ነው የምናድገው? እንደተባለው ወደ ራስ ፎከስ በማድረግ ሃየር ሰልፍን ወርሺፕ በማድረግ መጨረሻ ላይ በራስ ወደ መተማመን የሆነ ሌቭል ላይ መድረስ ሳይሆን ከቅዱስ ቆሮንቶስ ላይ እንደተነገረው እኛ ሁላችን ክርስቶስ ራሳችን የሆነልን አንድ አካል ነን፣ ብል የአንድ አካል ብልቶች ነን። ስለዚህ ወደ አንድ አካልነት ነው ከሁሉ ጋር የምናድገው፣ ሕንጻ ሁሉ እየተገጣጠመ አንድ እንዲሆን። እኛ ሁላችን ራሱ በክርስቶስ አንድ አካል ነን፣ በክርስቶስ አንድ አካል ነን፣ ራሳችን ክርስቶስ የሆነልን አንድ አካል ነን። ስለዚህ ወደ ሰፊው መንፈሳዊ ህብረት ነው የምናድገው። ስለዚህ ፕሪቪየስ ለርኒንጋችሁን ዴሊት አድርጉ ይላሉ። ከዚህ በፊት የነበራችሁን ምልከታ ፕሪቪየስ ለርኒንጋችሁን በሙሉ ዴሊት አድርጉ ከዛስ አዲስ ፕሮግራም የምናደርጋችሁን ነገር ተቀበሉ ይላሉ እና ከዚህ በፊት የተሰራችሁበት ሃይማኖታዊ ጉዳይ በሙሉ የሌሎችን ፕሮግራሚንግ አትቀበሉ፣ ወደ ራስህ ፎከስ አድርግ ይህ ሁላ በክርስትና ህብረት ከክርስቲያኖች እርስ በእርሳችን አንድ አካል ወደ መሆን የምናደርገውን እድገት ሙሉ በሙሉ የሚነሳ ኮንሰፕት ነው። የሚነሳ ኮንሰፕት ነው እና ይሄ የኒው ኤጅ ሙቭመንት የሚባለው አሁን ሳቤ ሙሉ በሙሉ ሰልፍ ወርሺፒንግ የሆነ ራስን ወደ ማምለክ የሚመጣ አይነት አይነት ሀሳብ ነው። እግዚአብሔር በእኛ ውስጥ ሊስራ ሊሰራ ይችላል። ያ ማለት ግን እኛ ራሳችን ወደ እግዚአብሔርነት እናድጋለን ምናምን ማለት አይደለም። እኛ እግዚአብሔርን ማለት አይደለም። ይህም በጣም ፎከስ ማድረግ አለባችሁ። እና ጋዲዝ ዩኒቨርስ ለሚሉ ሰዎች ጋዲዝ ናት ዩኒቨርስ ጋዲዝ ክሬተር ኦፍ ዩኒቨርስ የዛ ዩኒቨርስ የዓለሙ ፈጣሪ የእኛ ሁሉ ፈጣሪ አለ። አንድ እግዚአብሔር አንድ እግዚአብሔር አለ። ከዛ በኋላ እንደዛ ከሆነ እኛ እኛ ፈጣሪ ከሆንን ፈጥረን የሆነ ነገር ማሳየት መቻል አለብን። እና አሁን የፓንቴዝ የሚባለው ኮንሰፕት አሁን ሃይማኖት ሆኖ ሰዎች አስትራ ፕሮጀክሽን ምናን እያሉ አስትራ ፕሮጀክሽን፣ አንድ ሰው ራሱን ታይም ወደኋላ ሁሉ ሙቭ ማድረግ ይችላል። እንደገና ታይም ትራቭል ማድረግ ይችላል። ራስን ራስ ወጥቶ ማናገር ይችላል። ቻነሊንግ ደግሞ የሚሉት ነገር እንደ ቦይ ሆነህ አንተ ልክ ማናቸው በጣም አደንቃቸዋለሁ። እነዚህ ጌታውን ሄራው የሚባሉ ኢንጂነር ዮጋ የሚባለውን ኮንሰብት ለዛው ቀንበር ነው ይሉትና በአንድ ቦይ ውስጥ የሆነ መንፈስና የኛ መንፈስ አንድ ለሚፈስበት ማለት ነው እና ምን አይነት መንፈስ ይሁን ምንም አይመለከታቸው። ይሄ መንፈስ የእግዚአብሔር መንፈስ እንደሆነ እናውቃለን። ምክንያቱም የእግዚአብሔር መንፈስ እንዳልሆነ፣ ይቅርታ የእግዚአብሔር መንፈስ ምን አይነት እንደሆነ ቅዱሳን በተለያየ መንገድ አሳይተውናል። ይሄ አሁን እያወሩት ያሉት መንፈስ የእግዚአብሔር መንፈስ እንደሆነ ከቅዱሳን አላየሁም። ስለዚህ ኢቪል ስፕሪት ነው። ኒውትራል አክሲስ የሚባል የለም፣ ወይ የእግዚአብሔር የእግዚአብሔር ነው የሚያድርብን ወይ ሴጣን ነው የሚያድርብን። ኒውትራል የሚባል የሆነ ፍሪ ዞን የሚባል የለም። ስለዚህ እሳቢያዎቻችንን በጣም አስተካክል፣ ወደ እግዚአብሔር ልንመለስ ይገባል ለማለት ነው። አመሰግናለሁ።